በሚቀጥሉት ስድስት ወራት የህዳሴ ግድቡን ሪቫን እንቆርጣለን። ሰላም ጤና ይስጥልን። ይህ ማርኮን ሚዲያ ይባላል። ለቻናላችን አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ ይሆኑ። ቪዲዮ ከተመቻችሁ ላይክ ያርጉት። ታላቁ የኢትዮጵያ ህዳሴ ግድብ በሚቀጥለው ዓመት መጀመሪያ እንደሚመረቅ ጠቅላይ ሚኒስትር አብይ አህመድ አስታወቁ። ጠቅላይ ሚኒስትር አብይ ዛሬ በምክር ቤት ከተነሱላቸው ጥያቄዎች አንዱ የህዳሴ ግድቡን የተመለከተው ይገኝበታል። መሐመድ አህመድ የተባሉ የምክር ቤት አባል የህዳሴ ግድብ ትውልድ ተሻጋሪና ብሔራዊ መግባባትን የሚያጠናክር ፕሮጀክት እንደሆነ ገልጸዋል። የምክር ቤቱ አባሉ የህዳሴ ግድብ ግንባታው ሙሉ በሙሉ አጠናቀን ሪቫን ለመቁረጥ ምን ያህል ርቀት ይቀራናል ሲሉ ለጠቅላይ ሚኒስትሩ ጥያቄ አቅርበዋል። ለዚህ ጥያቄ ምላሽ የሰጡት ጠቅላይ ሚኒስትር አብይ አህመድ የህዳሴ ግድቡ ግንባታ ብዙ ዋጋ የተከፈለበትና አንድ ብር እርዳታ ሆነ ብድር ከውጭ ያልተገኘበት እንደሆነ ተናግረዋል። አብይ ለህዳሴ ግድቡ የሚውሉ ግብአቶች ከሁለት ወር ተኩል ያላነሰ ጊዜ ከጅቡቲ እስከ ህዳሴ አጅበን እየወሰድን ነው የሰራ ነው ሲሉ ለግድቡ ግንባታ የሚውሉ እቃዎች ማድረስ በጣም አስቸጋሪ እንደነበር አስረድተዋል። አብይ ቢበዛ በሚቀጥሉት ስድስት ወራት በጋራ ሪቫን እንቆርጣለን በማለት ብዙ መከራ የታየበት ሲሉ የገለጹት የህዳሴ ግድብ መቼ እንደሚመረቅ አስረድተዋል። መንግስት ግድቡን ለማስመረቅ ስድስት ወራት የሚወስደው ምርቃቱ ዝግጅት ስለሚፈልግና አካባቢ አካባቢው ሞቃታማ ስለሆነ የክረምቱ ዝናብ ስለሚፈልግ ብቻ እንደሆነ ገልጸዋል። ህዳሴ በሚቀጥለው ዓመት መጀመሪያ አካባቢ ታሪክ ይሆናል ማለት ነው። ታሪክ ሆኖ የሚያልፍ ይሆናል ሲሉ ለምክር ቤቱ አባላቱ ተናግረዋል። ውድ የማርኮን ሚዲያ ታዳሚዎች ለዛሬ ያለን ይህንን ይመስል ነበር። ሀሳብ አስተያየት ካላችሁ ኮሜንት ላይ ጻፉልን። በሌላ ሀሳብ በሌላ ቪዲዮ እስከምንገናኝ ለዛሬ አበቃን።